ሰላም ጤና ይስጥልን፣ ውድ የተከበራችሁ የምን አዲስ ፕሮግራም ተከታታዮቻችን እንደምንከረማችሁ። የአዲስ አበባ ደንብ ማስከበር ባለስልጣን እንግዲህ በከተማ አስተዳደሩ ከተሰጠው ስልጣንና ኃላፊነት በተጨማሪ በጎ ተግባራት፣ ሰው ተኮር ተግባራት ላይ ይሳተፋል። ከእነዚህም መካከል የመጀመሪያው የአቅመ ደካማ ቤቶችን አድሶ እንዲሁም ገንብቶ ማስረከብ፣ የደም ልገሳ ማካሄድ፣ በስራ ላይ ጉዳት የደረሰባቸውን ኦፊሰር አባሎቻችንን የሕክምና ወጪ በመሸፈን ማሳከም በጎ ተግባራትን ይፈጽማል። በዛሬው ፕሮግራማችን ይዘንላችሁ የቀረብ ነው ደግሞ ሰሞኑን በሶሻል ሚዲያ ሲዘዋወር የነበረውን የሁለት ኦፊሰሮቻችን በጎ ተግባር በማስመልከት ወደ ስቱዲዮ ጋብዘናቸው በእለቱ ተፈጥሮ የነበረውን አጋጣሚ ቪዲዮን የምናየው ይሆናል። ከዛ በመቀጠል ደግሞ ሙሉ የተፈጠረውን አጋጣሚ ከራሳቸው ከአባሎቻችን የምንሰማ ይሆናል። የተጻፈበትን ወረዳና ስምን ብታስተዋውቀን። ስሜ ተስፋውን ሳሙኤል አንፎሮ ይባላለሁ። አቃቂ ቃሊቲ ክፍለ ከተማ ወረዳ አምስት ደንብ ማስከበር ጽፈት ቤት የመስክ ክትትል ቁጥጥር ኦፊሴር ነን። ወደ ጥያቄያችን ስንገባ የፈጠረውን አጋጣሚ ብትገልጽልን። ያው በወረዳችን ላይ ያው ጠዋት ሽፍት ነበረን እና ስራ ሳርቴን ሲንመጣ አንድ አቅመ ደካማ ሰው ወድቆ ያገኘ ነው ማለት ነው። እንዳያችሁት የወደቀበት የሆነች ገደል ያለበት ነው እዛ ሲል ማለት ነው። ገደል ያለበት ወድቆ ነበረ። እኛ ከስራ ስራ ጨርሴን ወደ ቤታችን ሲንመጣ አጋጣሚ ሰውየውን እንደዚህ ሲናይ ወድቆ ነው ያገኘ። ከዛ አጋጣሚ ለራሳችን ብለን የገዘነው ሙዝ ነበር ና ከዛ ሰውየውን ጠርቴን አንቀሳቅሴን ሙዙን የሚሰጠ ነው። ከዛ ከገደሉ ውስጡን አያወጣ ነው ማለት ነው። ከዛ ዱላ ይዜ ውጣ ምናምን ስለው ሰውየው ስላልቻለ ውስጥ ገብተን አውጥተን ዛፍ ስር አስቀምጥ ነው። ከዛ ሰውየውን ሞዙን ሰጠን በላ። አጋጣሚ ደግሞ ያው በዛ ሲያልፍ እንጀራ ተሸክሞ የሆነ ሰውየ ሲያልፍ አገኘንን። ለዛኛው ሰው ደግሞ እንጀራ ለመግዛት ያሰባል። ሰውየውን ጠርቼ ቢር አውጥቼ ልግዜ ያለ እንጀራ ገዝቼ እንዲሰጠው ሲል ያለ እንጀራው ብርን አልቀበልም ችግር የለም ብሎ እንጀራውን ሰጥቶ ሄደ። ከዛ በኋላ በድንገት እኛ አላወቅንም ነበረ፣ ከባድ መኪና ውስጥ ለካ ሰውየ እየቀረጸ ነበረ። ከዛ መጨረሻ ላይ ሰውየውን ሲናበላ ሙዙን ሲንሰጠው ሲናበላ አይቶ ሹፌር ከሰውየ ተጋብለው የነበረው ወርዶ መጣና እንትን ሰጠው፣ ውሃ ይዞ መጣ። እንደዚህ ዞር ስንል የሚገዛ የሚበላ ነገር አልነበረም በሰዓቱ ማለት ነው። ሰውየው ውሃ ሰጠው፣ ዋና ጠጠ ነው። ከዛ በኋላ ነፍሱ ተመለሰ ማለት ነው። ሰውየው እንደዚህ ነፍስ አገኘ። መጀመሪያ መንቀሳቀስ ምንም ያልቻለ ሰውየው ማለት ነው። ሰውየው ከመኪና ውስጥ ሲቀርጽ የነበረ መጣ ወርዶ ማለት ነው። ሊተዋወቅ ይፈልጋሉ። እናንተን ቀርጫቸዋለሁ። የሰራችሁት በጎ ተግባር በጣም ደስ ብሎኝ የቀረጽኩት ታውቃላችሁ፣ እንዲህን ሰውየው አለ። አላቅን ስራቸው ምንድን ነው? ቀጠናችን ነው። እዚህ ቀጠና ላይ ስራ ጨርሴን አሁን ወደ ዲያዳችን ቢሮ ለመግባት እየሄደን ነው። ስራችን ጨርሴን መግቢያ ሰዓት ስለሆነ ወደ ቢሮ እየሄደን ነው። በጣም ነው የሚያመሰግናችሁ። እዚህን በጎ ተግባራችሁን ቀጥሉ፣ ለሌላም አራት ይሆናላችሁ። በጣም ደስ የሚል ስራ ነው የሰራችሁት ብሎ ሰውዬውን እኛን አመሰገነን። መኪና ውስጥ ሄዶ ገባ። እኛም ደግሞ ሰውዬውን በቃ እግዚአብሔር ብለን እኛ ወደ ቢሮአችን ሄደን ማለት ነው። እሺ እህቴ እንግዲህ ሀገርም በሴት ትመሰላለች። አንቺ ደግሞ ሴት ነች እዛ በጎ ተግባር ላይ ስትሳተፊ እንደ ሴት እንደ እናት እንደ እህት ምን ተሰምቶች ነበር? እሺ አመስግናለሁ። እኔ ሌንሳ ሴት ሩናት ሴት የሁሉም እናት ናት። ይህ ሰውም ከሴት ነው ተወለደ። ይህ ሰው ወርቆ ሲገኝ በጣም ነው የተሰማኝ። ሰባት ሰዓት አካባቢ ስለሆነ ከስራ ደክሜ ነው ያለን ፀሐይም ነበረ። ሙዝ ገዝተን ከሱ ገዝተን ወደ ወረዳችን ይሄን ነበረ። ከዛ የሰው ወርቆ አየንና ልባችን ናካነ። የሰው እንዶም በህይወት ያለ አልመሰለኝም። ኔ አንተ ብሎ እሱ ሲጠራ ዝም ብሎ አየን። ከዛ ከጉድጓድ ውስጥ አወጣን። ስናወጣ እንዶም እኛ ደግፈን እንዲቆም ነው የፈለግነው፣ ግን ያ ሰው መቆምም አጣሎ ስር አስቀምጠን ከዛ አንተ ምናምን ብለህ ስጠራ ምንም አላወራም። ቀና ብሎ ማየትም አልቻለም። ከዛ ይዝን ያለው ሙዝ ልጅ ሲሰጠው በላ። የሆነ ሹፌር ከመኪና ወርዶ ውሃ ጨምሮ ሰጠንና ያ ውሃ ስናጠጣም ትንሽ ቀና ብሎም ማንተ ስልክ ቁጥሩ እስቲ ለማን ደውልልክ ብዬ ስጠይቅ አላቅም ብሎ ዝም ብሎ በዝምታ የሆነ ንግግር አወራኝ የሰው የሰው ልጅ ሴት የሁሉም የሰው ልጅ ምንጭ ስለሆነች የሰው ጋር ማላፍ በጣም ስለከበደ እንዲያጋግም አድርጋለሁ። ከዚህ ቀደም በጎ ተግባራቶች ላይ እንደ ተቋምም ሆነ በግል ምን ምን ተሳትፎ ታደርግ ነበረ? በጎ ተግባር ከማድረግ አንጻር እንደ ወረዳችን እንዲሆን የሚያስፈልገው መዋጮ ለሕፃናቶች ተብሎ የሚሰበሰበው ግንባር ቀደምትነት መዋጮ ሲሰባሰብ እንደዚህ አለ ሲባል ይሳተፋሉ አደርጋለሁ። በጉልበትም ቢሆን የሚሰራውን ለአቅመ ደካማ ቤት እየተሰራ ነው ሲባል፣ አጊዞ ሲባል፣ ሄዱ ሲባል እሺ ብለን በታዛዥነት በቅንነት ድጋፍ እናደርጋለን። አቅማችን የቻለው ማለት ነው። ካለኝ እንኳን ከሚለብሰው እራሱ ቢሰጥ ማለት ነው ደስ ይለኝ። በጣም ነው ደስ ለሰው በጎ ተግባር ማድረግ። እኔ እውነቱን ቢናገር ክፍለ ሀገር ራሱ ሲሄድ ማለት ነው። ሶስት አራት ቲሸርት ካለን ወሁለትን ሰጥቼ እንደዚህ አድርጌ ነው የሚመጣ። አቅሜ ከቻለ ለወደፊት ማደርጋለሁ። እሺ አንቺ ስህቴ ከዚህ ቀደም ምን ምን በተቋምም ሆነ በግለሰብ ደረጃ በጎ ተግባራት ላይ ተሳትፈሽ ታውቂ ነበረ? በዓል ሲመጣ የሆነ ትንሽ አቅም ያለው ሰው ብር ሰብስብን ልብስ ገዝተን የማንቀሳቀስ የማይችሉም የሚችሉም ሆነ

ያለኝ ነገር ማገዝ ነው የሚፈልገው። ወደፊትም እንደዚህ ያነሳው ለማገዝ ወደ አላ አደለ። በፕሮግራማችን ማገባደጃ ላይ እንገኛለን። እስኪ ወንድሜ የምታመሰግነው ሰው ካለ እንዲሁም ደግሞ ማስተላለፍ የምትፈልገው መልእክት ካለ አያይዘ ብትገልጽልን። ማስተላለፍ የሚፈልገው እሳ በመጀመሪያ መሐመድ የሚባል እኛ እንደዚህ በጎ ተግባራት ሲናደርግ ቀርጾ በሚዲያ ላይ ለሌሎችም ልኪና እንዲሆን ያደረገ ሰውዬው በጣም የሚያመሰግነው እወዳለሁ ሌላ እስከዚህ ድረስ ጠርታችሁን እኛንም ለሌሎቹም ትምህርት እንዲሆን ያደረጋችሁት በጎ ተግባር በጣም ጥሩ ነው። ለሌላም ተነሳሽነት ይኖራል ማለት ነው። ትምህርት የሆነ በጣም ጥሩ ስራ ነው የሰራችሁት። እናንተን የሚመሰግናለሁ። ሌላ ደግሞ ጽፈት ቤት ኃላፊያችን፣ እንኳን በጣም ሲያበረታተን ነው የነበረ ማለት እሱንም ሊያመሰግነው ይወዳሉ። ሌሎቹ ያው ከእኛም ተምራችሁ ልክ በጎ ተግባር ማድረግ ምንም አሳንስም የሚል ሃሳብ ነው ያለን። አመሰግናለሁ። የምታመሰግኛቸው አካላት ካለ ብትገልጽልን። በመጨረሻ ማስተላለፍ የሚፈልገው የወረዳችን ስን ጽሕፈት ቤት ኃላፊ አቶ ሰለሞን በጣም አመሰግናለሁ እና የክፍለ ከተማ ኃላፊያችን አቶ ዳኒ ሶሻል ሚዲያ ላይ ይህች የነበረ በጣም በጎ ስራ ነው ሰራችሁ ብሎ አሳወቁኝና እነሱም ማመስገን እፈልጋለሁ። እና እናንተም እንዲያውም ከዚህ በፊት የተቸገረ ሰው ለመርዳት ከዚህ በላይ እንድናግዝ ጠርታችን ለሌላም ትምህርት እንዲሆን እንዳደረጋችሁን በጣም አመሰግናችኋለሁ። የነበረን ቆይታ ይህን ይመስል ነበር። በቀጣይ በምን አዲስ ፕሮግራም እስከምንገናኝ ድረስ